የጎዳና አድማጮቻችን በክፍል 25 ትረካ ከተነሱት ውስጥ ለማስታወስ ያህል ስካርሌት ያፈቀረችውን ለማግኘት በድግሱ ቦታ የዘየደችው መላ ሰርቶ በረጅሙ ክፍል ውስጥ አሽሌ መጥቷል ያረድ ያንቀጥቅጥ ቢዛትም ይባስ ብሎ አሽሌ እጇን በእጁ ነግቶ በሹክሹክታ ምን ሆነሽ ነው ብሎ ሲጠይቃት፣ ሚስጢር ብላ በውስጡ የያዘችውን ሁሉ ዝርግፍ አድርጋ ነግረዋለች። እንደምታፈቅረው ስካርሌት በተናገረችው ነገር እንደምታፈር አሽሌ ሲያስጠነቅቃት እስካርሌትም ትጠነቀቅልኝ የለም ወይ፣ ለምን አታገባኝም? ጥያቄዋ የአሽሊ ሜላኒን ላገባ ነው መልስ ተደምጧል። ሜላኒን የበለጠ አፍቅሮ ያገባት እንደሆነ ስትጠይቀው በምላሹ እስካርሌት እንዳትጎዳ ከማሰብ በምኑ እራሱን ለማንም ሰው አሳልፎ ስለማይሰጥና ስትሰቃይ ማየት እንደማይፈልግ ነግሯታል። ሜላኒ ግን ልክ እንደሱ ተመሳሳይ ስለሆኑ ስለሚግባቡም ሊያገባት እንደወሰነም ነግሯታል። ስካርሌት ስለ ሜላኒ ስታስብ ረጋ ያሉ ጸጥተኛ ቡናማ አይኖቿን፣ ኩሩ ዝምተኛነቷን ስታሰላስል ነበር። ክፍል 25 ትረካ ያቆመው ቀጣዩ ክፍል ትረካ እንዲህ ተሰናድቷል። ታደምጡት ዘንድ በአክብሮት ጋብዘናችኋል። ወዲያው ንዴትና ቁጣዋ እንደ ሳተ ገሞራ ፍነዳ። ይሄ ቁጣዋ ያንን አባቷን ጄራልድን ግደል ግደል ያሰኘው የነበረ ቁጣ ነው። ይሄ ቁጣዋ አየርላንዳዊ አያት ቅድመ አያቶቿን እያስገነፈለ ኋላ በሕይወታቸው ጭምር ዋጋ የከፈሉበትን ስተት ያስፈጽማቸው የነበረ ቁጣ ነው። ዓለም የሰነዘረችውን ዱላ ሁሉ በኢዮብ ትዕግሥት የመሸከምን የእናቷን ወገኖች የሮቢላንዶችን ሲወርድ ሲዋረድ የመጣ ጨዋነት ሁሉ አፈር ድሜ ያስግጠዋለች። ለምን አትናገረውም ታዲያ አንተ ፈሪ ቡከን? እኔን ማግባት ፈርተህ ነው ከዛች አዎ፣ እና አይደለም ከማለት በስተቀር አፏን ለመክፈት ከማትችልና አይጥ የመሳሰሉ ማቴዎች ለመፈልፈል ብቻ ባል ብላ ባል ከምታገባ ለምቋሳ ጅል ፍጥረት ጋር ለመኖር ብላ እኔን ማግባት ፈራ እኮ። ለምን ደግሞ ተናገር። ስለሜላኒ እንዲህ ያለውን ነገር መናገር የለብሽም። ይሄን አታደርጊ የምትለኝ ባሪያ አይደለሁም። እኔን ይሄን አታደርጊ፣ ይሄን አታደርጊ፣ ይሄን አታደርጊ የምትለኝ አቀማለህና ነው አንተ ቡከን፣ ስድ ባለጌ። አንተ ታገባኛለህ ብዬ እንዳምን ካደረገኝ በኋላ እባክሽ፣ በትክክል ፍረጂ። ድምፁ የልመና ቃና ያዘለ ነው እስቲ እንደው በሞቴ ፍረጂ በህይወቴ አንዴትስ እንኳን የሚናገረው እውነት መሆኑን ብታውቅም እንኳ በትክክል ፍርድ ለመስጠት ግን ፈቃደኛ አልሆነችም እስከ ዛሬ አብሮ ሲቆዩ ለአንዲት ቀን እንኳን ከጓደኝነት ድንበር አለፍ ብሎ አንዲት ቀን እንኳ ከባልንጀርነት አጥር ዘለል ብሎ ሌላ ቅጥር ግቢ ሳይገባ የቆየ የመሆኑን ነገር ስታስብ አዲስ ቁጣ እንደገና አቆጠቆጠባት። ከተደፈረ ክብርና ከንስታዊ ከንቱነት የተወለደ ቁጣ። እስከዛሬ ስትከተለው ከረመች። እሱ ግን አሁን ምኗንም የራሱ ላይ አደርግ ነው። ከሷ ይልቅ በፍርሃት የተሸማቀቀ አመዳም ፊት ያላትን ለቋሳ ጅል ሜላኒን መረጠ። ይ የዚህ የዚህ ምን ነው? የኤለንንና የማሚን ምክር ተቀብላ እንኳን ማፍቀሯን መውደዷን እንኳን ሳትገልጽለት አርፋ ቁጭ ባለች ኖሮ በዚህ ሀፍረት ማጥ ውስጥ ከመጨቅየት መቼም የማይሻል ነገር የለም። እጆቿን እንደ ጨበጠች ብድጋለች። እሱም ከበላይዋ እንደ ምሰሶ እያጠላ ተነሣ። ፊቱ ላይ የተነደፈው ድምፅ አልባ የሥቃይ ስዕል ተጨባጭ ዓለም መከራና ሰቆቃ በሆነበት ሰዓት የግዱን እንዲቀበለው የተገደደን ሰው ስቃይ ይመስላል። እስከ ሕይወት ፍጻሜ ድረስ የምጠላው ሰው ቢኖር አንተ ነህ፣ አዎ፣ አንተ ቡከን ባለጌ፣ አንተ ዝቃጫተላ፣ አንተ ትቢያ፣ የውዳቂ መጨረሻ አንተ። ነበር ልትለው የምትፈልገው ቃል። የባሰ መጥፎ ስድብ ለማሰብ አልቻለችም ስካርሌት እባክሽ፣ ለማኝ እጆቹን ዘረጋላት። እሷ ግን ባለ በሌለ ኃይሏ ተንጠራርታ በጥፊ መረገችበት። ጸጥ ባለው ክፍል ውስጥ የጥፊው ጩኸት እንዳለንጋ ግርፊያ ድምፅ አስተጋባ። ከመቅጽበት ያቆጣዋና ንዴቷ ሁሉ ተገፈፈላትና ልቧ ብቻውን ቀረ ኦና ቤት በደከመ ነጭ ፊቱ ላይ እጇ የተወ አሻራ ሰንበሩ ጎልቶ ቀልቶ ይታያል። እሱ ምንም አላለም። ያንን አቅም የለሽ እጇን ያዝ አድርጎ ወደ ከንፈሮቹ አስጠጋና ሳመው። እንደገና ለመናገር እየቃጣት ግና፣ ቃል ሳይወጣት በፊት በሩን በጥሞና ዝግት አድርጎ ከኋላዋ ዘግቶባት ጥሏት ሄደ። ድንገት ቁጭ አለች። የንዴቷ ኃይል ጉልበቷን አልሞታል አድክሟታል! እሱ ሄዷል። በጥፊ ፍም የመሰለው ፊቱ ትውስታ ግን እስከ ዕለተ ሞቷ ድረስ ጸጸቱ ልቧን እንዳደማው ይኖራል። በስስ ኮቴው የሚሰማው እርምጃው ቁልቁል በረዥሙ አዳራሽ ውስጥ እየራቀ እየደከመና እየሞተ ሲሄድ እሷ የሰራችው ሥራ ሁሉ መጥቶ መላ ሰውነቷ ላይ ተጫነ። ከእንግዲህ ለዘላለም አጣችሁ ማለት ነው። ካሁን ወዲያ ባያት ቁጥር እንዴት ተንጠራርታ አካላቷ ሁሉ አንድች እስከሚሆን ድረስ ኃይሏን አጠራቅማ ፍቅሩን ስለነሳት እንደተወረወረችበት እንደተወረወረችበት እያስታወሰ ከልቡ ነቅሎ ይጥላታል። እስከ ዛሬ ጠልቶ የማያቅበት ልቡን ሙሉ ጉልበቱን ተጠቅሞ ይጠላበታል። እንደ ሃኒ ዊክስ አይናውጣ ባለጌ ሆንኩኝ አለች። በልቧ እንደ ድንገት እያሰበች እናም ሰው ሁሉ ሃኒ ዊክስን ግልጥጥ ያለች አይነ አውጣ በመሆኗ እንዴት እንደሚጠላት ራሷም እስካርሌት ከሰው ሁሉ በላይ በዚህ ጸባዩዋ እንዴት አይንሽን ለአፈር እንዳለቻትና የጥላቻ ሳቅ ትስቅባት እንደነበር ሁሉንም አስታወሰች። ያንን ግልብ ብልግና በየሄደችበት እንዴት እንደምትመናገር ወንዶች ክንድ ላይ እየተንጠለጠለች ምን አይነት ሴት አሳፋሪ ንግግር ትናገር እንደነበር አሰላሰለችና ይሄ ሐሳብ አዲስ የንዴት ፍም ላይ ወዘታት። በራሷ ተናደደች፣ በአሽሌ ተናደደች፣ በዓለም ተናደደች። ራሷን የጠላች ስለሆነ በአስራ ስድስት ዓመት ልጃገረድ የተመሰቃቀለና በውርደት የቆሰለ ፍቅር የብስጭት ግፊት ሰበብ ሁሉንም ጠመደች፣ ሁሉንም ጠላች። አንዲት ቅንጣት ታህል የመውደድ ስሜት ቀንበጥ ብቻ ፍቅሯ ውስጥ ተቀላቅላ ነበር። አብዛኛውን ጊዜ የእሷ ፍቅር ይገነባ የነበረው ከከንቱነትና በራሷ ደምግባት ላይ ከመመካት ግብስ ተፈጥሮ ነበር። አሁን እንግዲህ ሁሉንም ማጣ ባዶዋን ቀርታለች። ሁሉን ነገር በማጣቷ ከተሰማት ስሜት ይልቅ ደግሞ ራሴን ሕዝብ ፊት አጋለጥኩ የሚለው ፍርሃት የበለጠ ሚዛን ይደፋል። እንደ ሐኒ ግልብ ሆና ኖሯል እንዴ? ሰው ሁሉ ይስቅባት ነበር እንዴ? ይሄ ሐሳብ ሰውነቷን ይንጣት ያንቀጠቅጣት ጀመር። እጆቿ ጎኗ ባለች ትንሽ ጠረጴዛ ላይ አረፉ። አንዲት ትንሽ ሮዝ የአበባ ማስቀመጫ ሁለት እግር አትክልቶች እንደቆሙባት ጠረጴዛው ላይ ተቀምጣለች። የእስካርሌት ጣቶች ይዳስሷታል። ቤቱ የጸጥታ በረዶ በመስራቱ የተነሳ እስካርሌትን ጩሂ ጩሂ የሚል ስሜት ተሰማት። አንድ ነገር ማድረግ አለባት፣ አለበለዚያ ማበዷ ነው። ያቺን አበባ ማስቀመጫ አነሳቻትና ወደ ሳት ማንደጃው ቦታ ወረወረቻት፣ የረጅሙ ሶፋ ጀርባ። እግዚአብሔር አወጣው! ማስቀመጫዋ ከመብረድ ከተሰራው የቤቱ ግድግዳ ጌጥ ጋር ጥቂት ግጭት ብትፈጥር፣ በአንድ ጊዜ ብትንትኗ አወጣ። ይሄም አለ አንድ ድምፅ ከረዥሙ ሶፋ ስር። ይሄም በጣም በዛ ስካርሌት። እንደዚህ ድምፅ የሚያስደነግጥና የሚያስፈራ ነገር በፍጹም ገጥሟት አያውቅም። አንድ ቃል አርሳ የምታወጣበት ጠብታ ምራቅ እስከምታጣ ድረስ አፏ ክችች ብሎ ደረቀ። የወንበሩን ጀርባ ጭንድድ አድርጋ በእጇ እንደያዘች ጉልበቶቿን ሊከዷት እየዳዳቸው እንደ ሎጥ ሚስት ተገድ ትራሳለች። ሬት በትለር ተኝቶበት ከነበረው ከሶፋው ስር ብድግ ብሎ ከልኩ በጣም የተጋነነ ትትና ያዘለ የእጅ መንሳት ሰላምታ ሰጣት። መቼም ይሄን አሁን የሰማሁትን ጉድ እየሰሙ ከቀን እንቅልፍ መረበሽ በጣም መጥፎ ነገር ነው። ግን ሕይወቴን አደጋ ላይ የሚጥል ሙከራ ለምን ይደረግብኛል? የእውነት ስጋና ደም የለበሰ ሰው ነው፣ ጣረሞት አደለም። መልአክት ይጠብቋት እንጂ የተባለውን ሁሉ ከሰማማ ጉድ ፈላ ያለ የሌላትን ጉልበት ክብርን መጠበቅ ላይ በማረባረብ ጌታው፣ እዚህ መኖርህን ማሳወቅ ነበረብህ እርግጥ! ነጫጮቹ ጥርሶቹ ብልጫ፣ ደፋሮቹና ጥቋቁሮቹ አይኖቹ ሳቁባት። እተኛው በድረስ መተሽ ችግር የፈጠርሽው አንቺ ራስሽ ነሽ። ኬኔዲን እንጠብቅ በመገደዴ እዚህ መቆየት ነበረብኝ። ታዲያ አንድ ሀገር የጠላው ሰው ነኝ በሚለው ስሜት ምክንያት በጓሮ በስኩ ላይ ለመተኛት እንደማይፈቀድልኝ በመገመት ማንም በማይረብሸኝና ሊቀበለኝ የማይሻው ህብረተሰብ የማይደርስበት ቦታ መርጬ ተኛው። ዳሩ ምን ያደርጋል። ትከሻውን ከፍ ዝቅ አደረገና ለስለስ ያለ ሳቅሳቀ ስካርሌት ምን ነው ከምናገራቸው ሞቼ ባረፍኩት ያሰኟትን ቃላት የዚህ አገር የጠላው ስድ ሰውዬ መስማት ደና የቀሰቀሰ ብስጭቷን እንደገና ቀሰቀሰባት። የለምት አለች ና ጀመረች አንጀቷ እርር ድብን ብሎ የለሊቱ እኮ አብዛኛውን ጊዜ የምታዳምጠው በጣም የሚያዝናናና ግሩም ትምህርት የሚሆን ነገር ነው አለ በሽሙጥ እንደ ሌሊቱ ፍጣራ ጥግ በመታከክ ካለኝ የረዥም ጊዜ ልምድ አንጻር እኔ ጌታ በፍጹም በፍጹም ጨዋ ወንድ አይደለም ጥሩ አስተውለሻል መቤት እየተዝናና መለሰላት ሆኖም አንቺም ብትሆኚ ጨዋ ሴት አይደለሽም በጣም የምታስገርም ሴት ሆና ያገኛት ይመስላል አሁንም ለስለስ ያለች ሳክሳቀ ምክንያቱም ይህን እኔ ዛሬ ሲነገር የሰማሁትን አይነት ነገር ተናግራ ማንም ብትሆን ጨዋ ሴት ልትባል አትችልም ያም ሆኖ ሴቶች ቆንጆዎች ናቸው የሚባሉ ደመግቡ ሴቶች እንኳ የሚስቡኝ በጣም በጥቂቱ ነው ምን እንደሚያስቡ አውቃለሁኝ ነገር ግን ያሰቡትን ለመናገር ድፍረቱ ወይም ያስተዳደግ ጉድለቱ ያንሳቸዋል። ያም ቢሆን ከጊዜ በኋላ ይሰለቻል። አንቺ ግን ውድ ወይዘሪት ስካርሌት በጣም ድንቅ መንፈስ፣ በጣም ክቡር መንፈስ ያለሽ ግሩም ሴት በመሆንሽ ባርኔጣዬን ከፍ አድርጌ እጅ እነሳሻለሁ። እንዳንቺ ያለች ኃይለኛና ሞገደኛ ሴት እንደ አቶ አሽሌ ዊክስ ያለ ሸጋ ሰው ምኑ እንደሚጥማት ሊገባኝ አልቻለም። መቼም እንዳንቺ ያለች እንዴት እንዴት ብሎ ነበር የገለጸች በህይወት ስስት የተሞላሽ ግን መንፈሰ ደካማና የከፋይ ሴት ለማግኘት በመቻሉ በሁለት እግሩ ተንበርክኮ እግዚአብሔርን ማመስገን ነበረበት። አንተ ግን እግሩ እግሩ ጥፍር ጋ እንኳን በንዴት ብግን ብላ ጮኸች። እንዴ አንቺ እኮ እስከ ዕለተ ሞትሽ የምትጠቡ ሰው እንደሚሆን መናገርሽን አትርሽ። ሶፋው ውስጥ ስምጥ ብሎ ተቀመጠና መሳቅ ሲጀምር ሰማቸው። ደል ብትችል ኖሮ አሁኑኑ ብትገለው ፈቃዷ ነበር። በግድያ ፋንታ በምትችለው አቅም ሁሉ ኮራ ብላ ከክፍሉ ወጣችና በሩን ወደኋላዋ በኃይል ወርውራ አስጮሃ ዘጋችው። ደረጃውን በጣም በፍጥነት ከመውጣቷ የተነሳ ፎቁን ጨርሳ ላይኛው ወለል ላይ ስትደርስ ልቧ ፈሳ የምትወድቅ መስሏት ነበር። የመውጫውን መደገፊያ እንቅ አድርጋ ይዛ ቆመች። ልቧ በአንድ ወገን ንዴት፣ በአንድ ወገን የስድብ ውርደት፣ በሌላ ወገን ከብዙ መራ ወጥ የመጣ ድካም ከመሸከሙ የተነሳ በመዶሻ የሚቀጠቀጥ ይመስል ሲጮህ አንደኛውን ደረቷን ፈጥርቆ ጥሶ ፈንድቶ የሚወጣ ይመስላል። ደና አድርጋ ለመተንፈስ ትፈልጋለች። ነገር ግን የማሚ መቀነት በየት በኩል ጥስቅ አድርጎ ይዟታል። አሁን እዚህ ልቧ ፍስስ ብላ ወለሉ ላይ ተዘረራ ቢያገኟት ምን ይሉ ይሆን? ኦ ምን የማያስቡት ነገር አለ? ሁሉን ነገር የሚያስቡት አሽሌንና ያንን በትለር የሚባል ሸቃባ ሰውዬ እንዲሁም በቅናት ያረሩትን ልጃገረዶች በሙሉ በሕይወቷ ለመጀመሪያ ጊዜ እንደ ሌሎቹ ሴቶች የሚሸተት አሞሌ ጨው ምነው ይዤ በመጣሁ አሰኛት። ነገር ግን የኮምጣጤና የጨው ማስቀመጫ እቃው እንኳን የላትም። እንደ ሁል ጊዜ የሰውነት መደንዘዝ የመደበትና እንቅልፍ እንቅልፌ ማለት አመል ስለሌለባት ኩራት ተሰማት። ከአሁን ወዲያማ ልቧ እስክትፈስ ድረስ የሚያደክም ምንም ነገር አታደርግም። ቀስ በቀስ የህመም ስሜቷ እየጠፋላት ሄደ። በደቂቃ ውስጥ እየተሻላት ትሄዳለች። ኢንዲያ ከተኛችበት ቀጥሎ ወዳለው መልበሻ ክፍል ቀስ ብላ ትገባና ልብሷን አውልቃ እዚያ ከተኙት ሴቶች ጋር ትተኛለች። ልቧን ካላረጋጋችውና ፊቷንም በቅጡ በቅጡ ካላደረገችው ያበደች ሴት እንደምትመስል ታውቋታል። ከተኙት ሴቶች አንደኛዋ ነቅታ ካየቻት አንድ የተበላሸ ነገር መኖሩን፣ አንድ የሆነችው ነገር እንዳለ ያውቁባታል። መቼም ማንም ይሁን ማን ዛሬ የደረሰባትን ነገር በጭራሽ ማወቅ የለበትም። ወደ ሜዳው በሚያሳየው ሰፊ መስኮት አሻግራ ስትመለከት በየዛፉ ጥላ ስርና በየበረንዳው ላይ ባሉት ወንበሮች ሰዎቹ አሁኑም ተቀምጠዋል። እንዴት ያስቀናል! ምነው ወንድ በሆነች ኖሮ፣ ይሄ ዛሬ ያየችው አይነት ስቃይ በጭራሽ አይደርስባትም ነበር። እዚያው እንደቆመች ዓይኗ ቀልቶና ድንዝዝ ብላ ስታስተውል አንድ በጣም ፈጣን የሆነ የፈረሶች ኮቴ ድምፅ ሰማች። አቧራው ቦንነ ነ ኔግሮዎቹን የሚጣራ አንድ የተረበሸ ድምፅም ተሰማ። አንድ ሰው እየጋለበ አረንጓዴውን ሜዳ አቋርጦ ደክሟቸው ወደ ተቀመጡት ሰዎች ሄደ። የረፈደበት እንግዳ ነው። ነገር ግን የኢንዲያ ኩራትና መመኪያ በሆነው አረንጓዴ ሜዳ ላይ ለምን እንደዚህ እንደሚጋለብ እንጃ። ማን እንደሆነ ልታውቀው አልቻለችም። ሆኖም ከኮርቻው ወርዶ የጆን ዊክስን ክንድ ጨብጦ ሲያወራ ሰውነቱ በሙሉ መረበሽና መቅበጥበጥ ይታይበታል። ሰው ሁሉ ረዣዥም ብርጭቆውን እና ማራገቢያውን በየጠረጴዛው ላይና በየተቀመጠበት ሳር ላይ እየጣለ መጥቶ ሰውየውን በአንድ ጊዜ ከበበው። ምንም እንኳ እሷ ካለችበት ሩቅ ቢሆንም የሰዎቹን ጉርምርምታና ጥያቄ ውትወታና የመጎትጎት ስሜት እንዲሁም ባየሩ ላይ የሚተመውን የውጥረት መንፈስ ታነባለች። ወዲያው ግራ ከተጋባው ህዝብ ድምፅ ሁሉ በላይ ድምፁን ከፍ አድርጎ ስቱዋት ታርሌተን ብሎ ጮኸ። ድምፁ ልክ አደን ጫካ ውስጥ የሚጮኸውን አይነት ነው።